ጤና ይስጥልን ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አባይት ነጥቦቹን በማስቀደም እንጀምራለን። የ11ኛ የጣና ፎረም ባህር ዳር ከተማ ቆይታ በስኬት ተጠናቋል ሲሉ ኮሚሽነሩ ተናግረዋል። የኢትዮጵያ ብሔራዊ ባንክ ለሁሉም ንግድ ባንኮች ጥብቅ ትዕዛዝ አስተላልፏል ተብሏል። በሰፊው እንመለከታለን። አብራችሁን ቆዩም ወደ ቀዳሚ መረጃችን ስናልፍ የ11ኛ የጣና ፎረም የባህር ዳር ከተማ ቆይታም በስኬት ተጠናቋል ሲሉ ኮሚሽነር ዘላለም መንግስቴ ተናገሩ። የዛሬው የፎረሙን መክፈቻ በባህር ዳር ከተማ ውስጥ ተካሂደዋል። ቀጣይ ፎረሙ መራ ግብሮች በአዲስ አበባ ከተማ የሚካሄድ ይሆናል ተብሏል። በባህር ዳር ከተማ የነበረ ቆይታም አስመልክቶ መግለጫ የሰጡት የአማራ ክልል ፖሊስ ዋና ጠቅላይ መመሪያ አዛዥ ኮሚሽነር ዘላለም መንግስቴ የ አስራ አንደኛ የጣና ፎረም የባህርዳር ከተማ ቆይታን በስኬት ጠናቋል ብሏል። የባህርዳር ከተማ ልዩ ምልክት በሆነው ጣና ፎረም ለመሳተፍ የሚመጡ እንግዶችን ከዋዜማ ጀምሮ በመቀበል በከተማ ውስጥ የሰመረ ቆይታ እንዲኖራቸውም ለማስቻል የጸጥታ የግብረ ኃይል ተቋቁሞ በቂ ዝግጅት አድርጎ እንደነበር ተናግሯል። ይህም እንግዶች ከፎረሙ ጎን ለጎን ባህርዳር ከተማ እና በጣና ሀይቅ ላይ የተሰሩ ልማቶችን ተዘዋውረው እንዲያዩና ያበረ ቆይታ እንዲኖራቸው አስችሏል ብሏል። እንግዳ ወዳቤ የባህር ዳር ህዝብም እንግዶቹን ተቀብሎም እሴቱን በጠበቀ መልኩ አስተናግዷል፣ ምስጋናም ይገቧል ስሉ ኮሚሽነሩ ተናግሯል። የጣና ፎረም ስኬት ባህርዳር ከተማ ያካበተችውን ዓለም አቀፍ መድረኮችን የማዘጋጀት ብቃት ያስመሰከረ እንደሆነም ተናግሯል። በቀጣይም እንዲህ አይነት ዓለም አቀፍ አህጉራዊና ሀገር አቀፍ ጉባኤዎችን በክልሉ የተለያዩ አካባቢዎች ማካሄድ ቢፈለግም አስታማኝ የማስተናገድ አቅምና ያለን ሲሉ ኮሚሽነሩ አክሏል። ለጣና ፎረም ስኬት የበኩላቸውን አስተዋጽኦ ያደረጉ አካላትን በሙሉ አመስግኗል። በቀጣይ መረጃችን፣ የኢትዮጵያ ብሔራዊ ባንክ የንግድ ስራ ፈቃድ ያላቸው ድርጅቶቹ እና ነጋዴዎች የንግድ እንቅስቃሴያቸውን በተመዘገበ የድርጅት የባንክ ሂሳብ ፋንታ በግል ወይም በሶስተኛ ወገን የባንክ ሂሳብ የሚጠቀሙ ከሆነ ዝርዝር መረጃቸውን እንዲያቀርቡለት ለሁሉም የንግድ ባንኮች ጥብቅ ትዕዛዝ አስተላለፈ። ባንኩ በወጣው መግለጫ የእርምጃ የተወሰደውም ግብር ሥራውን እና ሌሎች ሕገ ወጥ የገንዘብ ዝውውሮቹን ለመቆጣጠር በሚደረገው ጥረት አካል ነው ብሏል። ብሔራዊ ባንኩ ባደረገው ግምገማ በርካታ የባንክ ደንበኞች በተለይም የንግድ ድርጅቶችና የግል ነጋዴዎች ይፋዊ የንግድ ልውጦቻቸውን በግል የባንክ ሂሳቦች ሲያካሂዱ መቆየታቸውን እንዳረጋገጠ በመግለጫውም አስታውቀዋል። የድርጊት ከግብር ባለስልጣናት ቁጥጥር ለማምለጥ ታስቦ የሚፈጸም ከመሆኑም በላይ ከወንጀል ወይም ከሕገወጥ ድርጅቶች የተገኘ ገንዘብ ሊሆን እንደሚችል ባንኩ ስጋቱን ገልጿዋል። በመሆኑም የፋይናንስ ስርዓቱን ጤናማነት እና ምልውነት ለመጠበቅ ስባል ሁሉም ባንኮች የእነዚህ አካውንቶች ዝርዝር መረጃ ሰብስቦ እንዲያቀርቡ መታዛቸውን ብሔራዊ ባንክ አስታውቋል። የእርምጃ ገንዘብን ህገወጥ ከማድረግም በላይ ግብር ስውራን እና መደበኛ ያለኑ የፋይናንስ አሰራሮችን ለመግታት በሚደረገው ሰፊ ጥረት አካል ከሆነው እና የብሔራዊ ባንክን የቁጥጥር ስርዓት የሚያጠናክረው አዲሱን አዋጅ ቁጥር 1359 ዝባር 2025 ተከትሎ የወጣ መሆኑን ባንኩ በመግለጫውም አስታውቋል። በመጨረሻ መረጃችን የራያ ለማጥ አገረ ስብከት አመራር በታጠቁ ኃይሎች ታፍነው መወሰዳቸው ተዘግቧል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራያ አገረ ስብከት አመራር ከሶስት ቀን በፊት በታጠቁ ሰዎች ታፍነው መወሰዳቸውን የአገረ ስብከቱ ዋና ስራ አስኪያጅ አስታውቀዋል። ታፍኖ የተወሰዱት የአገረ ስብከቱ የሕሳብ ክፍል ኃላፊ መሆናቸውን ለአራምቤ የተናገሩት የአገረ ስብከቱ ስራ አስኪያጅ ሊቀ ስዩመን ሀብቶ አየነው በትግራይ ክልል የተቋቋመው የመንበረ ሰላማ አገረ ስብከት ደጋፊ የሆኑ የወት ታጣቂዎችን ለድርጊት ጠያቂ አድርጓል። ከዋትም ሆነ ከመንበረ ሰላማ ሀገር ስብከት እስካሁን በጉዳዩ ላይ የተሰጠ መራገጫ ማሳቢያ ባይኖርም ባይኖር አባቶቹ ላይ ፈጽሞ ተደጋጋሚ አፈና፣ ድብደባና ዘረፋ፣ እንግልት እያሳሰበ ማምጣቱን ሀገር ስብከቱ መግለጹ ተዘግቧል።